ሰላም ቤተሰብ፣ እንዴት ሰነበታችሁ? ሁሉ ሰላም። ዛሬ በተጨማሪ ሌሎ በሌላ ክፍል ቃላትን ልናስተምራችሁ መጥተናል። ባለፈው እነኚህ የሰላምታ ቃላት፣ ወቅት፣ ምግብ፣ ቤተሰብ የሚሉ አይተን ነበር። ዛሬ ደግሞ ቀለሞች፣ የቀለሞች በትግርኛና በአማርኛ እንዴት እንደሚነበብና ምን እንደሚባል ከነትርጓሜያቸው ይዘንላችሁ መጥተናል። መልካም የትምህርት ጊዜ ይሁንላችሁ። ሕብርታት ወይም በአማርኛ ቀለሞች፣ ሕብርታት ይባላል። ሕብርታት ማለት ቀለሞች ማለት ነው። ቀይሕ፣ ቀይሕ ቀይ ሕ ስትቋረጥ ቀይ ቀይ

ጸሊም ማለት ጥቁር ማለት ነው። ጸሊም ጥቁር። ቆጻል ቆጻል ቆጻል፣ አረንጓዴ አረንጓዴ። ቆጻል ማለት አረንጓዴ። ብጫ ቢጫ ቢጫ ተመሳሳይ ነው። ሰማያዊ ሰማያዊ እዚህ መሰረታዊ ዋነኛ ወይም መሰረታዊ የቀለሞች አይነት ነው ያስተማርኳችሁ። እዚህ ጋር ትግርኛ ና አማርኛ ናቲቭ ያልሆኑ ሰዎች በቀላሉ የሚለዩበት አራት ፊደሎች አሉ። እነሱ እነማን ናቸው? ሀ፣ አ፣ ኸ ቀሚሉ ናቸው ማለት ነው። ሶስቱ አራቱን እዚህ ለምሳሌ ቀይሕ የሐዘር ዘር ነው። ይሄ ሄ ነው የሚነበብ አማርኛ አመርዋሃ እንደምንለው የሐ ይባላል በትግርኛ ማለት ነው። ቀይሕ ቀይሕ። አ ያልኳችሁ ደሞ አ ጻዕዳ ጻዕዳ አ የሚሉ ነገሮች እነዚህ በደንብ በሌላ ፓርት ሌሎች በእነዚህ ብቻ የተመሰረተ ወርድ ይዘን እንመጣለን። አሁን እንቀጥል። ናይ ፍቅሪ ቃላት ማለት ነው። የፍቅር ቃላት ማለት ነው። የፍቅር ቃላት የፍቅር ቃላት፣ ናይ ፍቅሪ ቃላት እዚ። የመጀመሪያ አምድ ትግርኛ ነው። የሁለተኛ አምድ ደግሞ አማርኛ ነው ማለት ነው።

የስን ታናግምና የሚባለውን ነገር ድሮ እንደተማር ነው። ጥዕምታይ የእኔ ጣፋጭ ናይ ልበይ ንግስቲ ወይ ናይ ልበይ ንጉስ የልቤ ንግስት ወይም የልቤ ንጉስ ማለት ነው። ናይ ልበይ ንግስቲ ወይ ናይ ልበይ

ያልኳቸው የቀዘር አናቷ ላይ ሲኖር ትባላለች ግን ሁለቱም ልዩነት ቪዲዮዎችን እየሰራ ነበረ፣ በቪዲዮዎች ሰርተናል፣ መለስ ብላችሁ ማየት ትችላላችሁ። ሕንቅቅተይ ሕንቅቅተይ የኔ ቀበጥ የኔ ቀበጥ ህያበይ ህያበይ ስጦታዬ

የብቻዬ የግሌ ለማለት ነው። ቢሊየኔ ብሌነይ ቢሊየኔ ቢሊየኔ አደዋ የኔናት አደዋ ይቅርታ፣ ቤተሰብ ተቋርጦ ቤት ስለነበረ ነው። ቢሊዮኔ ቢሊዮኔ ቢሊዮኔ አደዋ አደዋ የኔናት የኔናት አሚነይ አሚነይ የመጀመሪያ የኔዋ አሚነይ የመጀመሪያ ባል ወይም የመጀመሪያ ሚስት ማለት ነው። አሚነይ የመጀመሪያ የእኔዋ አንበባይ አንበባይ አንበባይ አበባይ አንበባይ አበባይ ኩሉ ነገረይ ኩሉ ነገረይ ኩሉ ነገረይ ማለት ሁሉ ነገር ሁሉ ነገር አንቺ ሁሉም ሁሉም ትወኝልኛለሽ ሁሉ ነገር ሁሉም ነገር ሁሉ ነገር ሕልመይ ሕልመይ ሕልመይ ሕልመይ ሕልሜ ሕልሜ ወይም ሽውታዬ ሕልመይ ምኞቴ

ይንፍቅር ንዕለይ ንዕለይ ንዕለይ ንዕለይ ነይልኝ ነይልኝ የፍቅረኪ እየ ወይም ለወንድ ሲሆን ደግሞ የፍቅረካ እየ። የፍቅረኪ እየ ወይም የፍቅረካ እየ። አፈቅረሽ አለው ወይም አፈቅረሃለው። ለወንድ ሲሆን አፈቅረሃለው፣ ለሴት ሲሆን አፈቅረሽ አለው። የፍቅረኪ እየ አፈቅረሽ አለው። የፍቅረካ እየ አፈቅረሃለው

የክብረኪ እየ ለሴት ይሁን የክብረኪ እየ አከብርሻ አለው። እዚ ደጋግማችሁ እየፈጠንኳቸው ከሆነ ቪዲዮን ፓውዝ በማድረግ በደምብ ደጋግማችሁ እዩት። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ጻፉልን። አዲስ እንግዶች ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ ማድረግ ብቻ በቂ አይደለም። አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ የደወል ቦም ምልክቷን በመንካት ኦል የሚለውን በማድረግ ከዛ ቪዲዮ ስንለቅ ኖቲፊኬሽን እንዲደርሳችሁ ማለት ነው። ነባር ቤተሰቦቻችን ደግሞ ላይክ ሸር በማድረግ ያበረታቱን። እንቀጥል። መሰረታዊ ቃላት ብዙ ጊዜ በየእለቱ የምንጠቀምባቸው ቃላት እናያለን አሁን ማለት ነው። የፍቅርን አይተን አይተናል። እዚ ቀለሞችን አይተናን የቀለም አይነቶችን ዛ የፍቅር ቃላትን አይተናል። ዛ በኋላ መሰረታዊ ቃላትን እናያለን ማለት ነው። ምኻድ ምኻድ መሄድ ምኻድ መሄድ ማለት ነው።

ማለት ደሞ ሂደዋል ከይዶም ሂደዋል። ምምጻ ምምጻ ማለት መምጣት መምጣት። ጂቅርታ ጋ መምጣት መምጣት በሚል አስተካክሉልኝ። ምምጻ መምጣት ምምጻ መምጣት መጺኡ መጺኡ ማለት መጣ። መጺኣ መጺኣ ከሆነ መጣች። መጺኦም መጺኦም ለብዙዎች ሲሆን ማለት ነው። መጺኦም መጥተዋል መጥተዋል መጥተዋል መጺኦም መጥተዋል። ምብላዕ ምብላዕ መብላት፣ መብላት ምብላዕ፣ ማለት መብላት ማለት ነው። በሊዑ በሊዑ፣ በላዕ፣ በላ። በሊዑ ማለት በላ። በሊዑ፣ በላ። በሊዓ፣ ዑ ለወንድ ነው። በሊዑ ለወንድ፣ በሊዓ ከዋን ደሞ ለሴት በላች

ደሴት ለወንድ ጠጣ ማለት ጠጣ ጠጣ ኦርደር እያዘዝ ነው ነው ማለት ነው። እንዲጠጣ እየነገነ ስተይ ምዝራብ ምዝራብ ምዝራብ ማለት መናገር መናገር፣ ተናገረ፣ ተዛረበ ተዛረበ ተዛሪቡ ተናግሯል ተዛሪባ ተናግራለች ተዛሪባ ተናገረች ተዛሪቦም ተናግረዋል ተናግረዋል ምድማጽ ምድማጽ ማዳመጥ ይመሳሰላል ዜጋ ማዳመጥ ምድማጽ ማዳመጥ ማዳመጥ

ጽሒፎም ጽሒፎም ፅሒፎም ማለት ለብዙ ጽፈዋል ለብዙ ለወንዶች ማለት። ፅሒፎም ወይኑ ወንድም ሴትም ተቀላቅለው ከሆነ ባንድ ፅሒፎም። ፅሒፈን ፅሒፈን ከሆነ ሴቶች ብቻ ሲሆኑ ማለት ነው፣ ጽፈዋል ማለት ነው። ምንባብ ምንባብ ማንበብ፣ ማንበብ አንቢቦም፣ አንብበዋል። አንቢበን፣ ለሴቶች አንብበዋል። አንቢባ፣ አንቢባ፣ ለሴት አንብባለች። አንቢቡ፣ አንቢቡ፣ ለወንድ አንብበዋል ማለት ነው። ክቡራን ደምኞቻችን በደንብ እየቸኮልኳችሁ ከሆነ በደንብ ፓውዝ እያደረጋችሁ ተከታተሉን። ምስራሕ ምስራሕ ምስራሕ ማለት መስራት ማለት ነው። ምስራሕ ምስራሕ መስራት። ሰሪሖም ሰርተዋል። ሰሪሐን ለሴቶች ሰርተዋል። ሰሪሑ ሰሪሑ ሰርቷል።

አፍቂራ አፍቂራ አፈቀረች ማፈቀረች አፍቂሮም አፍቂሮም አፈቀሩ አፍቂረን ለሴቶች አፈቀሩ ማለት ነው። ምባእስ ምባእስ መጣላት ተባኢሶም ተባኢሶም

ተጣልታ ማለት ነው። ምስምማዕ ምስምማዕ ምስምዕማዕ ምስምዕማዕ ማለት መስማማት መስማማት። ኮነ ግጭት ቢፈጠር ክልተ ጎረባብቲ ብደንበር ምክንያት ተባኢሶም ስለ ዝነበሩ ሕዚ ብሽማግል ምክንያት ተሰማሚዖም፣ ካል ምን ማለታቸው ነው። ሁለት ደንበርተኞች ወይም ጎረቤቶች በደንበር ምክንያት ተጣልተው ስለነበሩ አሁን በሽማግሌዎች አመካኝነት ተስማምተዋል ወይም ታርቀዋል ማለት ነው። ምስምማዕ መስማማት ተስማዕሚዑ ተስማዕሚዑ ተስማምቷል፣ ተስማዕሚዓ ተስማምታለች፣ ተስማዕሚዖም ተስማምተዋል የሚል ይህንን ይመስላል። የዛሬው ቪዲዮአችን በዚህ ብቃን እንዳይረዝም አዲስ የሆናችሁ ሳብስክራይብ እያደረጋችሁ ነባር ቤተሰቦች ላይክ ሼር በማድረግ ቪዲዮችን ሌሎች ሰዎች እንዲደርስ በማድረግ እንድተባበሩን በአክብሮት እንጠይቃለን። ስለምታደርጉልን ትብብር ሁሉም እናመሰግናለን። የባለፈው ባለፈው ቪዲዮዎችን ዞር ብላችሁ እዩዋቸው። ቃላትም አሉ፣ ማትስም አሉ አሉ ግዕዝ ቁጥሮችም አሉ። ሀሁ በአማርኛ በእንግሊዝኛ በትግርኛ ትግርኛ እንግሊዝኛ በአንድ አማርኛ እንግሊዝኛ በአንድ አድርገን ቪዲዮዎችን እየሰራን እየለቀቅን እንገኛለን። በደንብ ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ አበረታቱን። በቀጣይ ቪዲዮ እስከንገናኝ መልካም ቆዩልኝ። ቻው፣ ደህና ሰንብቱ።